አሰላሙ አለይኩም ወራህመቱላሂ ወበረካቱ ወደ ቻነል ቤተሰብ ሰላም እንዲናችሁ። ዛሬ እንግዲህ በአዲሱ ማጽቻ አለው እንግዲህ ላይክ ሼር ሰብስክራይብ በማድረግ ቤተሰብ እየሆናችሁ እስከ መጨረሻ ድረስ ተከታተሉኝ ማለት ነው። እንግዲህ ዳኒ እና ፍቅረኛው ወይም ደግሞ የሩታን ስርፕራዝ በመግቢያ ትንሽ ቃንጨበ አርግ አሳይቻችኋለሁ ማለት ነው ይህ እንግዲህ በዳኒ እንጀምርና ዳኒ ቀለበት ካደረገ እንግዲህ ቅርብ ጊዜ ነው። እሱንም ደግሞ ፈልጎ ወዶ አፍቅሯት ሳይሆን ጽጌ ለምን እምቢ አለች በሚለው ጽጌን ለማናደድ ና ጽጌ በቃ ዳኒ ሌላ ሴት እንዳለችው እንድትረጋገጥ ወይም ደግሞ እሷን ለማናደድ ብሎ ሄዶ ቀለበት አድርጓት ነበረ። እሱም ደግሞ እንግዲህ ዞሮ አንድ ሁለት ወር ቢሆን ነው እና በአሁን ደግሞ በአዲሱ ነገር መታ አርግሽ ያለው ብላ ቁጭ እና፣ እንግዲህ ሴቶች ብቻ ከባድ ነው። አሁን አርግዣ አለው ልጁ ያንተም የኔ ነው ብላ ዳኒ ላይ እየፋጠጠችው ነው ማለት ነው። ምስኪን መስላ ቀርባ፣ አንበሳ ሆና ልጅ ተካች። አሁን አርግ አሁን ቀለበት ነው ያደረጋት፣ አላገባትም ገና። ቀለበት አደረገ ማለት አንድ ሰው አገባ ማለት ነው እንዴ? እንዴት ነው እሷ አሁን ከፍቅረኛው ተጣልቶ ከፍቅረኛው በቀለበት ቀን የተጣላ ሰውዬ በሳምንቱ ቀለበት ሲያደርጋት፣ ነገ ምን ሊሆን፣ ተመልሶ ወደ እሷ ሊሄድ ይሆን፣ ወለ ከኔ ይቀጥል ይሆን ብላ ሳታስብ፣ እንዴት ነው እስከ ማርገዝ ድረስ የሄደችው? እና ይሄ ነገር ለዳኒ ብቻ ሳይሆን ለእኛም ጥያቄ ነው። ዳኒ እንኳን ደንግጧል። እንዴት በቅርብ ጊዜ ገና እንዴት ያለ አልፋጣነም ወይ ጊዜው እንግዲህ በጣም ከባድ ነው፣ ከባድ ነው። ጽጌ ድሮም አውቃ ነበር፣ ከዚህ ልጅ ራቂ ሕይወትሽን ያበላሽሻለ እና አንቺ ሴት ነሽ እንድትጎጃል ስለማልፈልግ ከዳኒ ራቄ ላት ነበረ ዳኒ እንግዲህ እሷን ወዶ ሳይሆን ጽጌን ለማናደድ እያገባበት ጉዳይ አሁን ላይ ትልቅ ችግር ይዞበት መጥቷል ማለት ነው። ምክንያቱም አንድ ሰው ሳያገባ፣ ሳይወድ፣ ሳያፈቅር ልጅ ረገዝኩ ብሎ አንድ ሰው ሲመጣ ደግሞ ከባድ ነው። ታውቃላችሁ እንግዲህ ዳኒ በጣም ግራ ገብቶታል። እሷም ደግሞ ያዙኝ እይ ልቀቁኝ ማልቀስ ነው። መጀመሪያ ማሰብ ነበረብሽ። ዳኒም ደግሞ መቸኮል ዋጋ ያስከፍላል። ተረጋግተ፣ ጽጌ ለምንድን ነው እምቢያለችኝ? ምን ሳጥፍቻት ነው? ምን ያጎደልኩበት በሚሉ ተረጋግተ ራሴን አድምጤና አስቤበት ብታደርጉ ጥሩ ነበረ። እና እሷን ለማናደድ ብለህ አሁን በማትወጣበት ኬዝ ውስጥ ነው የገባህ ማለት ይቻላል። በጣም የሚገርም ነው። መቸኮል ዋጋ ያስከፍላል ሲባል በተግባር እያየን ነው። እና የዳኒ ፍቅረኛም ደግሞ በልጅ ብቻ ወንድም መያዝ ይቻላል፣ እንደ ተመልሶ ወደ ጽጌ እንዳይሄድ ብለሽ እራስሽን አሳልፈሽ ማሰጠን ነበረብሽን። ለአንቺ ክብርሽ ከሁሉም ነገር በላይ ነው፣ እና እንዴት ገና ሳያገባሽ ክብርሽን አሳልፈሽ እንዴት ትሰጪ? ያለሽ አንቺ ሴት አይደለሽ ማለት መጨገበሽ ቤተሰቦችሽ ጋራ አልደረሰም፣ ሰርግ አለም አላገባችሁም፣ ቃል ብቻ ነው ያደረጋችሁት። እንዴት ራስሽን አሳልፈሽ ያላገባሽ ወንድ ተሰጫለሽ? ስቀጥል ሚዲያ መትሽ ማለቃቀስ አሁን ምን ያደርጋል? እና በጣም ከባድ ነው። እምነት እንደዛ ነው ይላችኋለ። ሩቲ ደግሞ ቤተሰቦቿ በትንሹ ሰርፕራይዝ አድርጓት ሳቅ በሳቅ ፈንዲሻ ሆናለች ከአጠገቧ ያለ ፈንዲሻ ሳይሆን እሷ ናት ፈንዲሻ ሆና የታየችኝ የነበረ ማለት ነው። እንግዲህ የልጁ ጡጦ እና ለእሷ ቸኮሌት ነገር አምጥቶ ሰርፕራይዝ ሲያደርጓት ልጁ ሳይወለድ እንዴት ብላ እና እስከዛ ድረስ በቃ እስከ ስድስት ወር ድረስ እኔ ይጠበባለሁ ወይ ምናምን እያለች ሩት፣ ያው ሰውን ለማስደሰት ግዴታ ትልቅ ነገር መሆን አይደለም ሰውን ለማስደሰት ትንሽ ነገር ይበቃል። በትንሹ ነገር ቢሆን ብዙ ፋህ ብላ ከልባሲቃ ደስተኛ ሆነ ነው እያሳለፈችው ማለት ነው። ሜሉናት እንግዲህ ጡጡ አምታ ሰርፕራይዝ ያደረገቻት፣ ለሷ ቸኮላ፣ ለልጇ ደግሞ ጡጡ አማጣቻት ማለት ነው። ሩቲም ደግሞ ቃል ደኛ ናት። በቃ ልጄ ከተወለደ እስከ ስድስት ወር ድረስ ስለማይታዋ እኔ ጠዋለ ሞተት እንዲቆጠብልኝ እያለች ያሳቃናለች ሩቲ። እንግዲህ ወደ ቤተሰቦች አካሄደች። ወዲ በሳቅ በሳቅ ና ደስተኛ በሙሉ ልቦ ደስተኛ ሆናለች። በሰላም ወልደች ለማቀፍ ና ለመሳም ያብቃሽ ሩቲሻ ማለት ነው። ማርኪ ደግሞ ፍቅረኛው ባለፈው ቀለበላ እርግሽ ብሏት እምቢ ብለው ነበረ። እንዴት በዚህ ፍጥነት ሳናስብ ጎበዝናን፣ ጀግና። እውነተኛ ፍቅር እንደዛ ነው። እውነተኛ ፍቅር፣ እውነተኛ ለትዳር የሚፈላለግ ሰው አይቾክልም። እና ባለፈው እንዴት በዚህ ፍጥነት ቀለበት አደርገኛል ብላ አኩርፋው ነበረ። አሁን እንግዲህ የቀለበት ፕሮግራማቸው ዛሬ ማታ ጠብቁን ብለዋሉ። ደስ የሚል ሰርፕራይዝ እና ደስ የሚል ጊዜ እንደምታሳልፉ ባለሙሉ ተስፋ ነኝ። ምክንያቱም በጣም ነው የሚዋደዱት እነሱ ፍቅራቸው ያስቀናል። ማርክ ደግሞ ለሴት ልጅ ያለው ክብር ያው ከሩቁ የሚያሳይ እና ለሴቶች በጣም ለሴት ልጅ ክብር አለው ማርክ። እና ምስቱ ደስተኛ እና እድለኛ ናት ብዬ ነው የሚያስቡ። ዛሬ ደግሞ የቀለበት ፕሮግራማቸው በደማቅ ሁኔታ የሚያሳልፉት ይሆናል። እንግዲህ የሩታ መከት የሆነ ወንድም የሩታ ወንድም ልበል እንደው ምክንያቱም ከሩታ ጎና የነበረ እሱ ነው ማለት ነውና፣ ዛሬ ደግሞ በደስታው ቀን እኛ ማታ ተገኝተን ደስታውን እናየዋለን ማለት ይቻላል። ማርክና ቁንጂቷን እንኳን ደስ አላችሁ፣ ወደ ትዳር የምትገቡበት ያድርግ ቀለበቱን። ስለ በጣም ደስ ብሎኛል። መርክ ቁም ነገር ልጅነና ልጅ ነኝ እና ወደ ቁም ነገር ገብትህ እንደ ማንም ሌላ ሌላ ሌላ ሳታይ ከእሷ ጋር እንደምትፃና ምጽና አለው። መልካም ሩቲም ደግሞ በሰላም ወለሽ ለማቀፍ ያብቃሽ። የዳኒ ፍቅረኛም ደግሞ ሴት ልጅ ነች። ሴት ልጅ ተረጋግታ ነው እንጂ ፈጥና እንደዚህ አይነት ነገር ውስጥ ማግባት ምን አክል ዋጋ እንደሚያስከፍላት እንግዲህ በትንሹም ታያለሽ ብዬ ተስፋ አድርጋለሁ። ምክንያቱም ትላንትና አመታቶቹን አስቆጥሮ የሚፋቀሩና የሚፈላለጉ ፍቅረኛሞች እንደሆኑ እያወቅሽ እሱ ለማስቀናት ብሎ ቀለበት አዳድርግሽ፣ አንቺ ደግሞ ክብርሽን ሰጠሽ፣ አሁን ደግሞ አረገዝኳልሽ ሽያ ወርማይ ስስቱ